ሰላም ጤና አስጥልኝ። ተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ረፋድ መጥናቸዋል ያልፋቸው አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ አጫጭር መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱንም መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በኦሮሚያ ክልል የኦሮሞ ነፃነት ግንባር ኦኔግ በሀምሳ ግንባር የዘመቻ ሺህ ግንባር በርካታ ውጊያዎችን ማድረጉን አስታውቋል። በዋናነት በወለጋ የተለያዩ ወረዳዎች እና በሸዋ ቀጠናም በሰሜን እና በምስራቅ ሸዋ የተለያዩ ወረዳዎች ከባድ ውጊያ አድርጓል። እንግዲህ በርካታ ወታደር ከጥቅም ውጪ መውጣቱንም ነው የገለጸው። በኦሮሚያ የቀጠለው ውጊያን ተከትሎ ወታደራዊ አፈሳ በኦሮሚያ በብሔራዊ ውትድርናን የሚያስንቅ ነው ተብሏል። ወጣቱ በውሸት ጦርነት ለመዝመት እየሸሸ ይገኛል። ምክንያቱም እንግዲህ በአገሪቱ ውስጥ የሚደረጉ ጦርነቶች በአማራና በኦሮሞ ወንድሞች ጋር የሚደረገው ጦርነት ነው። በዚህ ምክንያት ነው እንግዲህ አንዋጋም በማለት በውትድርናው ፈቃደኛ ያልሆኑት ነው የተባለው። በኦሮሚያ የተለያዩ ቦታዎች ላይ አሳሳን ጨምሮ ባሌ ሮቤ፣ ናዝሬት አፈሳው ተጠናክሮ ነው የቀጠለው። አንዳንድ ቦታዎች ላይ የታፈሱ ወጣቶች የማቆያ መጋዘኖችን ሰብሮ እስከ መውጣት ደረጃ የደረሱበት ሁኔታ አለ። አሳሳ ላይ ይሄ ተደርጓል። እንግዲህ በምዕራብ አርሲ አካባቢ ነው ይሄ የተደረገው። ጦርነቱ ፍትሃዊ አለመሆኑ እና ይሄ ጦርነት የእርስ በርስ ጦርነት ነው ማን ማን ላይ ይተኩሳል የሚለውን ነው። እንግዲህ አድማጮቻችን፣ ተመልካቾቻችን ወጣቱ አንዘምትም ያለበት ሁኔታ ነው ያለው። በሌላ መረጃ ኢትዮጵያኖች በጅቡቲ ከባድ ስቃይ የደረሰባቸው ይገኛል። ኢትዮጵያኖች እንደ ማንም ማህበረሰብ ለዘመናት ሲኖሩበት የነበረው በጅቡቲ በአስቸኳይ እንግዲህ እንዲወጡ መረጃ ወጥቷል። የሚወጡበት ምክንያት ግልጽ አይደለም። የኢትዮጵያ መንግስት ዲፕሎማሲ ችግር በማምጣቱ ኢትዮጵያን የማይደርሱ ሀገራት እንግዲህ በሙሉ ኢትዮጵያኖች ላይ ጫና እያደረሱ ይገኛሉ። ባለፈው ጊዜም እንግዲህ በፑትላንድ በሶማሌላንድ የተደረገው ይሄው ነው። የዲፕሎማሲ ችግር በዜጎች ላይ ከባድ ጥቃት እያደረሰ እንደሚገኝ ተገልጿል። እንግዲህ በጅቡቲ ውስጥም እንግዲህ በርካታ ኢትዮጵያኖች ንብረታቸውን እንኳን ሳያመቻችው በሱቅ ስራ ላይ በተለያዩ ስራ ላይ ተሰማርተው የሚሰሩት እንዲወጡ የታዘዙበት ሁኔታ ነው ያለው። ከዚህ በተጨማሪ ኢትዮጵያኖች በየትኛውም ሀገር ላይ እየተዋረዱ ይገኛሉ። በስደት ላይ ያሉት በየመን በርካታ ኢትዮጵያኖችም በመጋዘን ውስጥ እንግዲህ በአሜሪካ አየር ጥቃት ደርሶባቸዋል። በርካታ ኢትዮጵያኖች ቆስለውም እንደሚገኙ የተገለጸበት ሁኔታ ነው ያለው። ምናልባትም ይሄ የየመን ድንበር አካባቢ ላይ ኢትዮጵያ ብቻ ሳይሆኑ ሌሎች አፍሪካኖችም ወደ ሳውዲ አረቢያ ማዳረሻ የሚያደርግ ማቀባበያ ቦታ ነው። ምናልባት አጠቃላይ ኢትዮጵያኖቹ ብቻ ሳይሆኑ የሌሎች ሀገሮችም ዜጎች እንደሚገኙበት መረጃው ይጠቁማል። ኢትዮጵያኖችም በዚሁ ጥቃት ሰለባ እንደሆኑ ግን በትክክል መረጃ እየወጣ ይገኛል በአሃዝ ኢትዮጵያ ምን ያክል ነው ሌሎች ሀገሮች ምን ያክል ናቸው የምለው በቁጥር አልወጣም እንጂ ኢትዮጵያኖች በጥቃቱ እንደሚገኙ ተገልጿል ከዚህ በተጨማሪ በሀገር ውስጥ ጦርነት በመካናይዝድና በአየር ዜጋን በመግደል ተአምር ሰርተናል እያሉ የኢትዮጵያ ህዝብ ተረባርቦ ብልጽግና የሚባለውን ገዳይ ስብስብ ካላስወገደ ወገደ በስተቀር ጦርነቱ አሁንም ይቀጥላል ግድያውም ይቀጥላል እንግዲህ ህዝቡ ይሄንን ምርጫ ማድረግ አለበት። ህዝባችን እስከ መቼ ነው እንግዲህ ወደ ና ወደው እና ፈቅደው የሚሞተው የሚሉት በርካቶች ሀሳባቸውን እየሰነዘሩ ይገኛሉ። ከዚሁ ጎን ለጎን የኑሮ ውድነት ህዝቡ አሚን ብሎ የተቀበለ ይመስላል ያሉትም አልጠፉም። አልማቾቻችን፣ ተመልካቾቻችን ሌሎች ሀገሮች አንዳንድ የኑሮ ውድነቶችን እና አንዳንድ ችግሮችን አሻፈረኝ ብሎ ጎዳና ወጥቶ በሰልፍ የተቃወሙበት ሁኔታ ነው ያለው። ኢትዮጵያ ውስጥ ግን ይሄ አልተደረገም። አንዳንድ ማህበረሰብ የኢትዮጵያ ህዝብ ፈቅዶና ወዶ የኑሮ ውድነቱንም ተቀብሏል። እየሞተ ያለውም በዛ አይነት ልክ ነው። ለምንድን ነው ሆ ብሎ የማይወጣው? አንዱ አንዱ ላይ ጣቱን ከሚያነሳ አንዱ አንዱን ከሚሆነ እጅል አንዱ አንዱ ላይ ከሚቶክስ እንደ ሀገር ለምን ሆ ብሎ ይሄንን ስርዓት አያስወግዱም? የሚሉት በርካቶች ሀሳባቸውን እየሰነዘሩ ይገኛሉ። በሌላ መረጃ አሜሪካ የጉዞ ማስጠንቀቂያ ከወጣች ጊዜ ጀምሮ ኮማንዶና ሪፐብሊካን ከነመካና ህዝቦቻቸው አዲስ አበባ የተለያዩ ቦታዎች ላይ መታየት ጀምሯል። እንግዲህ የብልጽግና ጀርናሮች ሁሉን ሁሉም አልቋል እየለቃቀምን ነው እያሉ ይገኛሉ። አዲስ አበባ ላይ እንዴት ታንክ ማሰማራት ቻሉ? ራሳቸው ሳይለቃቀሙ አይቀሩም ያሉት ደግሞ በርካቶች ሀሳባቸውን ሰጥቷል። ሰሞኑን እንደሚታወቀው ኢትዮጵያ ውስጥ ባለው የጸጥታ ችግር የአሜሪካ መንግስት በኤምባሲዎቻቸው በኩል የጉዞ እቀባዎች ማሄድ የለባቸውም ያላቸው አካባቢዎችን ጥቆቆም አድርጎ ነበር። በዚህ የተበሳጨው ብልጽግና በፌዴራል ፖሊስ በኩል መግለጫዎች እንዲወጡ አድርጎ ነበር። አዲስ አበባችን ሰላም ነች፣ የአሜሪካ ኤምባሲ ያወጣው መረጃ ተቀባይነት የለውም የሚል ንግግር አሰምቶ ነበር። አሁን ከትላንትና ጀምሮ ኮማንዶ እና ሪፐብሊካን ባለጎማ ታንክ ይዞ አንዳንድ የቡድን መሳሪያዎችንም የታጠቁ የከተማ ውጊያ የሚሆኑ መሳሪያዎችን የያዙ ሪፐብሊካን እና ኮማንዶዎች በአዲስ አበባ ከተማ በዙሪያ በብዛት ግርግር እንዳለ ነው የተገለጸው። እንግዲህ ፈስ ያለበት ዝል ላይ አይችልም እንደተባለው ብልጽግና ድሮም ያው እንደሚታወቀው እነሱ ሰላም ነው፣ አንጻራዊ ነው፣ ምንም የለም ይበሉ እንጂ ኦሮሚያ ክልል ውስጥ ያለው ጦርነትም አሁን ለየት ባለ ሁኔታ ነው እየተከናወነ የሚገኘው። ሁኔ ሀይሉን ኬት እንዳመጣ ባናውቅም በአርባ አመትና በአምሳ አመት ታሪክ እንደዚህ ተዋቅተው አያውቅም። በርካታ የአገዛዙ ወታደሮች በምስል አሳይቷል፣ በፎቶ አሳይቷል። ቁጥሩ የትየለሌ ነው። የተማረኩት የተበተኑትም ከዚህ በላይ ነው የሚለው ምንም አይነት ከለላና መከታ እንኳን መቋቋም የማይችሉ ወታደሮች ናቸው። እንግዲህ ስንመለከታቸው ገና ለጋ ህፃናቶች ውትድርናን እንኳን በትክክል ስልጠና ያልወሰዱ እንደሆኑ ያሳያል። ኦነግ እንግዲህ ኦሮሚያ ክልል ውስጥ የሚያደርገውን ውጊያ አጠናክሮ የቀጠለበት ሁኔታን ያለው። ሌላው ግብፅና ጅቡቲ የተስማሙበት ኢትዮጵያ በጅቡቲ በኩል የጦር መሳሪያ እንዳታስገባ ተስማምቷል። ጅቡቲም ይሄንን ተቀብላለች። በኢትዮጵያና በኤርትራ መካከል ግጭት ከተቀሰቀሰ መሳሪያ እንዳይገባ ነው እንግዲህ የተስማሙት። ከዚህ በተጨማሪ ከሲውዝ እስከ ካናል እስከ ጅቡቲ ባህር ጠረፍ የደህንነት ለግብፅ መሰጠቱ ነው የተገለጸው ተብሏል። ጅቡቲም በዚህ ስምምነት ላይ ተስማምታለች ተብሏል። እንግዲህ ግብፅ የዚህ የሲዩስ ካናልን እስከ ጅቡቲ ባህር ጠረፍ ድረስ እንድትጠብቅ ኃላፊነት ተሰጥቷታል። ይህንን ተፈራርሟል። ይሄ እንግዲህ ከባድ ወጥመድ ነው ማለት ነው። ግብፅ በኢትዮጵያ ጎረቤት ሀገሮች እየዞረች የምታደርገውን ጠንከር ያለ ዲፕሎማሲዎች አጠናክራ ቀጥላለች። ይሄ ሁሉ ክፍተት እንግዲህ የተገኘው የአብይ አህመድ ዲፕሎማሲ መሻከር ነው። ከሶማሌ ጋር ነው መጀመሪያ የጀመረው። ከሶማሌ ጋር በተጀመረው የዲፕሎማሲ መሻከር እነ ሶማሌ ላንድ እና እነ ፑትላንድ እንኳን በአቅማቸው ኢትዮጵያኖችን በአሸዋ መኪና ድንበር አካባቢ ላይ ሲያራግፉ ነበር እያፈሱ። ሶማሌላንድም የወደብና የሀገር ይውቅና በሚል የተነሳው ጉዳይ በርካታ ኢትዮጵያኖችን ዋጋ አስከፍሏል። በተለይ የኦሮሞ ተወላጆች ቤታቸው እንዲፈራርስ እቃቸው ገበያ ላይ እንዲበታተን የተደረገበት ሁኔታ መኖሩን ቀደም ስል ዘግበንላቸው ነበር። ይሄ ሁሉ የሞራል ውድቀት እንግዲህ ከኢትዮጵያ መንግስት የዲፕሎማሲ መሻከር እና የዲፕሎማሲ በትክክል አለመተገበር ነው የሚሉት በርካቶች የሚስማሙበት ጉዳይ ነው። በሌላ መረጃ የግብፅ ፕሬዝዳንት እና አብዱል ፈታህ አል ብርሃን በካይሮ መክረዋል። በጦርነቱ ዙሪያ እና የመልሶ ሱዳንን ማደራጀት የሕዳሴ ግድብን በተመለከተ የመከሩበት ሁኔታ አለ። በሱዳን ጦርነት የግብፅ አየር ኃይል የአንበሳውን ድርሻ አለው። በፈጥኖ ደራሽ መሪ የሆነው ሄሜቲ ይሄንን መስክሯዋል። በጅቡቲ በጀቷን በሙሉ በጦር መሳሪያ ላይ በማዋል እንግዲህ የምትታወቀው ባጀቷን በሙሉ በጦር መሳሪያ ላይ በማዋል የምትታወቀው ግብፅ በሱዳን ጦርነት ያላትን መሳሪያ ሁሉ ፈትሻለች። ከአሜሪካ የሚላክላትን የአየር ቦምብም ተጠቅማለች። የተዋጊ ጄቶቿንም አቅም አረጋግጣለች። አሁን በካይሮ ተገናኝተው እየመከሩ ይገኛሉ። ግብፅ እንግዲህ በኢትዮጵያ ዙሪያ ያሉ ሀገሮችን ሁሉንም እየዞረች እየመከረች፣ እያስመከረች ትገኛለች ማለት ነው። ይህም ቀላል ነገር እንዳልሆነ እና ከፍተኛ ጫና ሊፈጥር እንደሚችል ግምት ውስጥ መግባት አለበት። እንግዲህ አድማጮቻችን፣ ተመልካቾቻችን፣ እንግዲህ በሀገራችን ኢትዮጵያ ዜጎች እያለቁ ነው። ዜጎች በከባድ መሳሪያ እየተመቱ ነው። በአየር እየተመቱ ነው። በዚህ ላይ የኑሮ ውድነት ህዝባችንን እያሰቃየ ይገኛል። የሕክምና ግብአት የለም። ተፈናቃዮች በመጠለያ ጣቢያ ውስጥ ችግር እየደረሰባቸው ይገኛል። ድንኳን እንኳን በቅጡ የላቸውም። ከባድ ችግር ነው፣ ኢትዮጵያ ውስጥ እየሆነ ያለው ያለው አማራጭ እንግዲህ ሰው በላውን ብልጽግናን ህዝባችን ተባብሮ ካላስወገደ በስተቀር ችግሩ ተባብሶ ይቀጥላል፣ ያሉት ደግሞ በርካቶች በዚህ የሚስማሙበት ጉዳይ ነው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እስከምንገናኝ መልካም ጊዜ እንደሆንላችሁ እመኛለው ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎቻችን ለሌሎች አድማጭ ተመልካቾችም እንዲደርሱ ላይክ እያደረጋችሁ ሼር አድርጉ፣ ሊንኩን እንላለን። መልካም ጊዜ እንደሆነላችሁ እመኛለሁ። ሰላም አሉልኝ። ሰላም